አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ። በልክ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት የህልም ፍቺ ከእንስሳት ጋር የተያያዘ ተያዥነት ያለው የህልም ፍቺ ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ወደ መጀመሪያው ቪዲዮ እቀርባለሁ። አንበሳ ባለ አንበሳ ባለበት አንኳኩቶ እርሱ አንበሳውን ማየቱን ያለመ አንበሳው የርሱን ባላየበት አኳኋን እርሱ አንበሳውን ማየቱን ያለመ ከሚፈራው አንዳች ጥቃት ወይም አደጋ ይተርፋል ማለት ነው። በሁለተኛ ደረጃ ከአንበሳ ጋር መታገሉን ያለመ ከአንበሳ ጋር መታገሉን ያለመ በህመም ምክንያት ለህክምና አላማ ረዘም ላሉ ጊዜያት የሚወስደውን የተለየ አመጋገብ ያመለክታል። ይህም አንበሳውን እንደገደለው ካለመ ነው። ሶስተኛ ደረጃ የአንበሳ ስጋ፣ አጥንት ወይም ፀጉር ነጭቶ መመገብ፣ ከአንበሳ ጋር መታገል ሳለ የአንበሳውን ስጋ፣ አጥንት ወይም ፀጉር ነጭቶ መመገቡን ያለመ ታላቅ ስኬትን፣ የላቀ ስልጣንን መቀዳጀትን፣ ብልጽግናን ወይም ደግሞ ጠላቱን ማንበርከክን ይበሰራል ማለት ነው። በአራተኛ ደረጃ ከአንበሳ ጎን መጋደሙን ያለመ ወይም መተኛቱን ያለመ ከአንበሳ ጎን መጋደሙን ያለመ ከህመም መጠበቅን ወይም ከጠላት ጥቃት ነፃ መሆኑን ይበሰራል ማለት ነው። መኖሪያ ቤቱ ውስጥ አንበሳ ማየቱን ያለመ መኖሪያ ቤቱ ውስጥ አንበሳ ማየቱን ያለመ ሰው ልቅናን፣ ረዥም ዕድሜን፣ ዱንያዊ ማዕረግን ይበሰራል ማለት ነው። በአራተኛ ደረጃ አንበሳ ወደ ከተማ መግባቱን ማለም። አንበሳ ወደ ከተማ መግባቱን ያለመ ያቺ ከተማ አንድ አይነት ወረርሽኝ በሽታ ይከሰትባታል ማለት ነው። በአምስተኛ ደረጃ የሴት አንበሳ ጭንቅላት ከተመገበ ወይም እንዳገኘ ያለመ ይህ ማለት የሰፋ ግዛት መሬት እና ርዕስ ርስት ይበሰራል ማለት ነው። በስድስተኛ ደረጃ ከአንበሳ ጋር መፋለሙን ያለመ ከአንበሳ ጋር መፋለሙን ወይም መጋጨቱን ያለመ በቅርብ ጊዜ ውስጥ ከኃይሉ ብርቱ ተቀናቃኝ የሆኑትን ነገሮች አስደንጋጭ ነገር ያያል ማለት ነው። በሰባተኛ ደረጃ በአንበሳ ላይ የሚፈናጠጥ ወይም መጋለቡን ያለመ መጋለቡን ካለመ በሹመት እና ድል በማድረግ ይበሰራል ማለት ነው። ስምንተኛ ደረጃ በየመንገዱ ላይ አንበሳ እንዳጋጠመው ያለመ በማንኛውም ቦታ ሲሄድ አንበሳ ማየቱን ካለመ፣ ይህ ደግሞ ከአንድ ባለስልጣን ወይም ተጽዕኖ ፈጣሪ ሰው የሚሰነዘርበትን ሽብርና ዛቻ ይጠቁማል። ይህን ምንም አይነት ጉዳት ሊደርስበት አይችልም ማለት ነው። የአንበሳ ስጋ መመገቡን ያለመ፣ በስምንተኛ ደረጃ የምናየው የአንበሳ ስጋ መመገቡን ካለመ፣ ይህ ደግሞ በአንድ ሹመኛ ወይም ስመ ገናና ሰው እገዛ ወይም ሀብት ያገኛል ማለት ነው። በዘጠነኛ ደረጃ የአንበሳ ሴት አንበሳ ጋር መተኛቱን ያለመ ሰው ጠላቱን በማንበርከክ ይበሰራል። በአስረኛ ደረጃ የሴት አንበሳን ስጋ መመገቡን ያለመ ይህ ማለት ሀብት ማፍራቱን አብሳሪ ነው ማለት ነው። በአስራ አንደኛ ደረጃ ከአንበሳ ጋር ከአንበሳ ጋር የመጣጣል ወይም ደግሞ ግብግብ መፍጠሩን ያለም ይህ ማለት ከአንድ ሰው ጋር የሚኖረው የቃላት ንትርክ የሚያመለክት ሲሆን ግብግብ ከሰው ጋር መደረጉንም የተለየ ትርጓሜ አያስገኝም። በአስራ ሁለተኛ ደረጃ አንበሳ በበሩ እንደዘለለ ያለም ይህ ማለት አንድ ነውረኛ ሰው ሚስቱን ለዝሙት ተኝቶበታል ማለት ነው። ወይም ይህን ጠቋሚ ነው ማለት ነው። በአስራ ሦስተኛ የህልም ጅብ ይህ ደግሞ ከጅብ ጋር የተያያዘ ነው። የህልም ጅብ የአስፈሪና አረመኔ እንዲሁም የወለታቢስ ወይም አድራጎቱን ከአድራጊ ወይም ጠንቋይ የሚሰጠው መመሪያ የሚከናወን ባላጋራ ምልክት ነው ማለት ነው። በአስራ አራተኛ ደረጃ የጅብ ስጋ መመገቡን ያለም የጅብ ስጋ መመገቡን ካለመ አንድ ሰው በህልሙ ከተጠናወተው እርኩስ መንፈስ ነፃ ለማድረግ ደመ ነፃ ለማድረግ ከመፍጨርጨር በቀር የገባበትን ወጥመድ ምንም አለማምለጡን የሚያመለክት ነው ማለት ነው። ሌላው ደግሞ ጅብን መጋለብ፣ አንድ ሰው በህልሙ ጅብን ሲጋልብ ካየ ወይም ካለመ ማለት ነው የጋብቻ አብሳሪ ነው አለያ ግን ሹመትን መቀዳጀትን ያመለክታል ማለት ነው። ጅብ ጋልቦ በህልሙ አንድ ሰው ካየ ወይ ሹመት ያገኛል ወይም ደግሞ በአዲስ ጋብቻ ይበሰራል እንደ ማለት ነው። ሌላኛው ሽባጅብ ሽባጅብን ሽባጅብ የጠንቋይ ወይም ደግሞ የማይታወቅ ሰው ሚስት ወይም እለታዊ ሰው መገለጫ ነው። እንዲሁም የሥርዓት ሰው ምሳሌ ሊሆን ይችላል ማለት ነው። ሌላኛው ደግሞ አሁን የምናየው የህልም ጅብ የህልም ጅብ የገዛ ሚስጥሩን ይፋ የማውጣት በሌሎች ጉዳይ ጣልቃ የመግባት የመፈናፈን እና ግለገብ ሁሉም ጾታዊ ምልክቶችን ይዞ የተጠጠረ አስቸኳይ ሚስትን ደግሞ የእምነት ጉዳይ ሴት መገለጫ ተደርጎ የሚታይ ነው ማለት ነው፣ ወይም የሚወሰድ ነው ማለት ነው። ሌላ የምናየው ደግሞ በጅብ ላይ ቀስት ማወናጨፉን ያለ ነው። በጅብ ላይ ቀስት ማወናጨፉን ያለመ ከላይ የተሰጠውን ወይም ደግሞ የተጠቀሰችውን አይነት ሴት ይወዳጃል ማለት ነው። በጅብ ላይ ድንጋይ መወርወሩን ያለመ አንድ ሰው በህልሙ በጅብ ላይ ድንጋይ መወርወሩን ካለመ ያችን አይነት ሴት እንደሚያማ ያመለክታል ማለት ነው። አሁን ሀሜተኛነቱን ማለት ነው። ጅብን በሰይፍ መምታቱን ያለመ ጅብን በሰይፍ መምታቱን ያለመ ሰው ደግሞ ከመሰል ሴት ጋር ክፉ ደግ መነጋገርን ያስጠነቅቀዋል፣ ማለት ነው። የጅብ ወተት መጠጣቱን ያለመ የጅብ ወተት መጠጣቱን ካለመ አንድ ሐላሚ በከሀዲ ሴት ምክንያት ለኪሳራ መዳረጉን ያስጠነቅቀዋል። ከአንዱ ከአውሬዎች የሚጠቀሰው የህልም ተኩላ ነው